ስሜ ዳዊት አንላይ ይባላለሁ የተወለድኩት ምስራቅ ጎጃም ቁይ ወረዳ ከሚባል የሚባል ቅድስት የሚባል ቀበሌ። ለስራ ከአዲስ አበባ ከወጣሁ ኦልሞስት ወደ አራት አመት ሆነኛል። ግን በይሄ ትግል ከተጀመረ ራሱ ሁለት ዓመት ምናምን ሆኗል። በዛ ሁሉ ውስጥ አራቴ ምናምን እኔ ታስሬያለሁ። ፋኖ አባል ናችሁ ደጋፊ ናችሁ እንባላለን፣ ብር እንከፍላለን፣ እንወጣለን። ስራችንን በአግባቡ መስራት አልቻልንም። አሁንም በዚሁ አጋጣሚ ለመከላከያ ትሰለጥናላችሁ ተብለን ታፈስን። ከስራቡበት ታፈስንበት ሸኖ አካባቢ ለአጠቃላይ ለሳምንት ለሁለት ሳምንት የሚሆን ስራ ብሄርንበት ነው። መኖሪያ ቦታ መገናኛ ነው፣ መገናኛ ከሚባለው ቦታ ነው ተከራይቼ መኖር። ከዛ ታፍሰን ወደ ብርሸለቆ ተሰለጥናላችሁ ተባል ከዛ በኋላ ጭነውን መጡ ስልሳ አራት ወይም ከሀምሳ እስከ ስልሳ ባለው ሰው ይሆናል ይታፈሰ። ከዛ ዛ ጭነውን መጡ ፍኖተ ሰላም እዛ አንድ ቀን ብር ሸለቆ ከአምባሳደሩን ከዛ በኋላ ፍኖተ ሰላም እንደዚሁም ይታፈሱ ወጣታል። አሁን እዚሁ ናፍሶ ከእነሱ ጋር በሚቀላቀሉ ሰዓት እኛ ፊስት አለም የስራ ልብሳችን እንደያዝን ነበረ። በዛው አጋጣሚ ከመኪና መኪና ሲገለበበት የመሸወድ ባህ ሲስተም ተጠቅመን አምልጠናል። ኛው ሌላ የሚያመለጡ አራት ምናምን አካባቢ ነው፣ ግን በየአቅጣጫችን ተበታተን የድንጋጤ መንፈስም ስላለ ማለት ነው። የታፈስነው አዲስ አበባ ነው፣ የያዙንም ፖሊሶች ናቸው። ፋኖ አባል ናችሁ አሉ። እኛ አይደለን ምናምን ስንላቸው በቃ እንደዚህ ጽንፈኛ ኃይል ስላለ እሱን ተበብረን ማጥፋት አለብን፣ ስለዚህ ለመከላከያ መሰልጠን አለባቸው እኛ መሰልጠን አንችልም። የቤተሰብ አስተዳዳሪ ብንልም የሚሰማን ይላል። አሁን አንተ ለምሳሌ አንድ ጥርስ ነው ሁለት ጥርስ የለህም አካል ጉዳት አኳያም በመከላከያ ሕግና ስርዓት አኳያ የምልመላ ስርዓት እንደማይቻል አውቃለሁኝ እንዴት አልሁና እሱና ላዩትም ነበረ እንደዛ የሚባል ነገር እኮ አሁን መንገድ ላይ ጎዳና ተዳዳሪ ሴት ልጅ መንገድ ላይ ልጇን ይዛ እየታፈሰች እየሄደች ስንት ጓደኞቻችንም አድራሻቸው ይጠፋም አለ። ዞሮ ዞሮ ከአንድ መኪና አንድ በታታ ሞልተን ይመጣ የአንድ ታታ በሙሉ የታፈስ ያለፍላጎት ይመጣ ነው። ብርሸለቆ አንዘው አንድ ቀን ካምባሳደሩን ከዛ መታወቂያችንን ከዛ መጀመሪያ አዲስ አበባ ላይ መታወቂያውን ተቀብለውን ነበረ። ከዛ ያዙትና በኋላ ሰጡን አላችሁ ብለው መታወቂያን ዲጂታሉን ሰጡንና ደበቅኩትን እዛ ጋር ደበቅኩት። ከዛ ፍኖተ ሰላም ካምፕ አለ፣ መከላከያ ካምፕ ትምህርት ቤቱ ጋር ነው፣ ሁለተኛ ደረጃ ትምህርት ቤቱ ጋር እዛ ውስጥ ላይ ሊቀላቅሉም፣ ሌላ መኪና የታፈሰ አለ ከወጣን በኋላ ተጭኖ ሲሄድ እያየ ነው ነው። እኛ አጋጣሚ ዲጂታሉ መታወቂያ ስላለ ማንኛውም ኖርማል ማህበረሰብ ነው ይመስላቸው ናቸው። ሲጠይቁንም አይ ከአዲስ አበባ ቤተሰብ ልንጠይቅ የመጣን ላቸው። በዚሁ አጋጣሚ ነው መልካም እንግዲህ እንደ እናንተ እየታፈሰ በርካታ ወጣት ያለ ፍላጎቱ እየገባ ህይወቱን እየገበረ ህይወቱን እንኳ ባያጣ ደግሞ የወንድሞቹን እህቶቹን አጠቃላይ አማራውን እንደም እያፈሰሰ ነው ያለው እና በእንደዚህ አይነት ሂደት ወደ መከላከያ የሚገቡ ወጣቶች ጥንቃቄ እንዲያደርጉ ምን ትመክራለህ ይሄ ያው እንደኛ የሆነ መፍትሄ እየፈለጉ ራሳቸውን ማዳን ነው እኛ አሁን ከዛ የወጣ ነው በቃ ከሞት ነው የምንሞት። አንደኛ እህት ወንድሞቻችን ላይ ነው ቃታ የምንከፍተው። ይህ መሆን የለበትም። አንደኛ ያለ ፍላጎት ገብተህ ምንም አይነት አንተ ከመሞት ውጭ የምታመጠው ለውጥ የለም። እኔ አስቻላ ማረ ይባላሉ። ሰሜን ጎንደር ቀበሌ ከንቲባ ይባላል። ቀንባየስ መመጣጣችን ያው የእኛ ለስራ ነው። ያው አንድ የሱ ሰራንት ነው የሚሰራው። ጂፕሰም ቦርድ ነው የሚሰራው

በዚህ ሄዱ በዛ ሰልሉ በዚህ ሰልሉ ስንባል በየፑል ቤቱ ስንዞር እያያቸው ነው። ለኒያና ጥፍተን በነፃነት መቀመጥ አይሻለን ምናምን ምናም በየፑል ቤቱ እየገብ እያያዝ ነው የሚመጣው ሁሉ እዛ የሚመጣው እየመጣ እዚህ ነው እየተጠራቀም ያለ ጥንፈኛው እዛ ይፈለግ እየመጣ እዚህ ነው ያለ እና እናንተ አሁን እዛ የመጣችሁ ልትሆን ትችላላችን። እኔ ከመጣው ሶስት ዓመት ከምናም በላይ ሆነኛል ምንም ማቀው ነገር የለኝ ምናምን ስላቸው በቃ ትሄዳለ ምናምን ፍላጎት የለኝም። እያየን ቀን ሰራተኛ እንኳን እራሱ እዛው ነው ያለ ስራ ቦታው ምን ትናንት ተስማምተን ነው ዛሬ እንጀምር ስራ ምናምን ስለው አይ በቃ እሺ፣ በማንኛውም ዘግቡና ያለውን ነገር አውርተን ትመልሷላችሁ። ካልሆነ ምናምን ምንም ያላሰብ ነው እዚህ ከገባኛ ደግሞ በቃ ከመቶ ካነቁብና ያው አንድነታችን ተተንትን ብለን ወደ እነሱ ነው የምንሄደው እንጂ እዚህ ከገዛ ወንድሞቻችን ላይ ቃታ ሪፍለሽሽት የመረጣችሁት እንዴት ነው? ያው እዛ ሚዲያ ምናምን ስንሰማው አሪፍ ነው ስነስርዓቱ፣ ቲክቶክ ላይ ምንም ስናየው በጣም አሪፍ ነው፣ ደስ ይላል። ወሬውም እዛ ሲሰማ ቋሪት ደጋ ዳሞት ሲባል በአሪፍ ነው የሚሰሙ እና ከእነሱ ደን ይሻልናል። ከወንድሞቻችን ጋ ታጥቀን ሰልጥነን ይዘን ወደዚህ የመጣነው እዛ ብንሄድ አሁን ነገም ያው ዙሮ ይዙናል፣ ያንከላትናል። አሁን ታወቀ። እኔ ለሕብረተሰቡ የምለው ነገር ሁሉም ተረባርቦ በቃ ነፃነቱን ማሳወጅ ነው ያለብን። አሁን እዛ እኔ እውነት ነው ምላችሁ በጣም በጣም ሁለት ሶስቴ ጣቢያ ስትሄዱ የምትሰሙት ነገር በቃ ሞትን ትመርጣለህ። በቃ አማራ እንደዚህ በዚህን ያህል ጥላቻ ለምን እንደተጠላ አላውቅም። እና ሁሉም ተረባርቦ እዚህ ያለው ብቻ ሳይሆን የትም ቦታ ያለው ተረባርበን ነፃነቱን ቢያሳውቅ። ይህን አሸባሪ አሸባሪ ፋኑ ሳይሆን መንግስት ነው። እዛ እዛ አንድ ቢሉት ቤት ያፈርሳል፣ ያፈናቀላል፣ ጎዳና ላይ ያለ ይታሰራል። የቀን ሰራተኛ አንተ አማራነ እየተባለ ይለቀማል። እውነቴ ነው። እኔ ከምኖርበት ሰፈር አካባቢ ራሱ ጣቢያ ፖሊስ ጣቢያ የሚረሸኑ ውሏል። ያለምንም ጥፋት በስተቀረ አስር ሺህ አስራ አምስት ሺህ ሀያ ሺህ ክፈልና ውጣ ያሌ ከየት አምጥቱ ነው የሚከፍሉ? ለምንድንስ ነው የሚከፍሉ? ስለዚህ እኔ ለሕብረተሰቡ የማስተላልፈው መልእክት ሁሉም ተረባርቦ ያው ማሸነፍ አለብን ነው ማሰብ እንደኛ ታፍሳችሁ እዚህ ከመምጣታችሁ በፊት እኔ ለአማራ ወጣት የማስተላልፈው በፍቃደኝነት እዛ ታፍሳችሁ ጠላት ስልጠናው እንኳ በስነ ስርዓት አይሰጥም አሉ። በስንት ታብሰው የገቡት ለጥይት ማብረጃ ከመሆን በስተቀር ያመጡት ለውጥ የለም። ስለዚህ ታፍሰው ወደ ከጠላት ጋር ከመቀላቀላቸው በፊት በፍቃደኝነት ፋኑን ተቀላቅላችሁ ይህንን አሸባሪ ኃይል ብናስወግደው የሚል ሀሳብ አለ ብዙ ህጻኖቶች አሉ ገና አስራ ሁለት ዓመት ስድስት ዓመት እስከ ስምንት ዓመት ያሉ እነሱን እያነሱ ከእናታቸው እየለዩ ይወስዳሉ ህፃኖቹ በየሆቴሉ እየለመኑ የሚውለው የሚያመጡ እነሱ የሚመገቡ ናቸው ህጻናት ትንሻቸውና እናታቸው እነሱ እነሱን እየጫኑ እየወሰዱ እኛ የሆነ ሰዓት እንዲሁም በቃ ምን ማድረግ ይሻለና እንዲሁም እኔ ታሰር የወጣው ጊዜ እንደ ሲስተር የትንሽ ስለከበደች ነው እንጂ ተነስቼ ነበረ እዛ ማዘር ምን እዛ ኖር ሲስተር እንደገና አስታረስልኝ የሷን ትምህርት ነው የቤት ኪራይም የሚሉኝ፣ ዘገባ ወይኔ ከጓደኛ ጋር ተቀራጭ እና እንደዛ ስትለኝ ነው እንጂ ተነስቼ ልመጣ ልብሴ ሙሉ ይዤ ምናምን እሷ ጓደኛ የነገራት ና ልሄድ ነው እኮ ምናምን እንደዚህ በቃ አስጠላኝ ምናምን ስላ አለቃቅሳን አስቀረች። እና አሁን ደግሞ በዚህ አጋጣሚ ሲጀመር እንጃ ብቻ ፖሊስ ጣቢያ ላይ ጠገባችን ስንገባ ተሳቀን። እንዲያውም የዲጂታል መታወቂያ ከመጣ ነው በፊት ቀበሌ መታወቂያ ደብቀን ነው ከፖሊስ እያሸረፍን፣ ምክንያቱም ከዛ አይምሩ ነው ወስደው ዘግተው እዛ ላይ የሚወቃው ዱላ ዱላ አይደለም። ያው ብቻ ያስጠላል። እንግዲህ ያዛ ያለው ማህበረሰብ ደግሞ ወጣቱ አንዱ ነው። ተመልሶ ወደዚህ ወደ ሀገሩ መጥቶ ሀገሩ ነፃነት አወጡ ሰላም ስትሆን ወደ ስራችን እንመለሳለን። ነፃነት